አንድ ሴት ጀርመን ሆና ስትሰራ ወይም ካናዳ ሆና ስትሰራ አንድ ሴት ዱባይ ወይም ኳተር ሆና ስትሰራ ምንድን ነው የሚለያቸው? የጀርመን ሴቶች ለምን አይባሉም ወደ ኢትዮጵያ ሲገቡ የአረብ ሀገር ሴቶች ተብሎ ምላስ ለማርዘም፣ ግን አንድ ቁጥር ናቸው። ስለዚህ የጀርመን ሴት እየተባለ የማይወራው ወይም የአረብ ሀገር ሴት እየተባለ የሚወራው ለምንድን ነው? የጀርመኗ ሴት የምትውልበትን ቦታ ስትመርጥ የአረብ ሀገሯ ሴት የምትውልበት ቦታ ስለማትመርጥ አየሽ የሰው ልጅ የሚያከብርሽ ወይም ደግሞ ለአንቺ ሪስፔክት የሚኖረው በምትይበትና በምታረዩ ነገር ነው ስለዚህ የምትይበትን ቦታ ምረጭ እንደ ዝንብ ባገኘሽው ቦታ መገኘት ሳይሆን እንደ ንብ በሚያስፈልግሽ ቦታ ብቻ ለአንቺ ጥቅም በሚሰጥሽ ቦታ ብቻ ተገኝ አዎ ለዛ አየሽ ልዩነቱ የጀርመኗ ቦታ ስትመርጥ የአረብ ሀገሯ ባገኘችበት እንደዛ መሆን የለም አንቺ የአረብ ሀገር ሴት በጣም ጀግና ሴት ነሽ። ለስገው